ምዕራፍ 3 እግዚአብሔር ሙሴን በቁጥቋጦ ስር እንደጠራው። ሙሴም የአማቱን የምድያምን ካህን የዮቶርን በጎች ይጠብቅ ነበር። በጎቹንም ወደ ምድረ በዳ ዳርቻ ነዳ፣ ወደ እግዚአብሔርም ተራራ ወደ ኮሬቭ መጣ። የእግዚአብሔርም መላክ ለሙሴ በእሳት ነበልባል በቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ሙሴም ሊድና ቁጥቋጦ ስለምን አልተቃጠለም? እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እንደ መጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ እርሱን ጠርቶ ሙሴ ሙሴ አለው። እርሱም ይህ ምንድነው? አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግር አውጣ አለው። ደግሞም እኔ የአባቶችህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ፣ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን መለሰ። እግዚአብሔርም ሙሴን አለው፣ በግብፅ ያለውን የሕዝቤን መከራ በእውነት አየሁ፣ ካሰሪዎቻቸውም የተነሳ ጩኸታቸውን ሰማው ስቃያቸውንም አውቂያለሁ ከግብፃውያንም እጃድናቸው ዘንድ ከዚያችም ሀገር ወተትና ማር ወደምታፈሰው ሀገር ወደ ሰፊቱና ወደ መልካሚቱ ሀገር ወደ ከነአናውያን፣ ወደ ቄጤ ናውያን፣ ወደ አሞሬ ናውያን፣ ወደ ፌርዜ ናውያን ንም ወደ ጌርጌሲዮናውያን ወደ ኤዌዋውያን ወደ ኢያቡሴዎናውያን ስፍራ አወጣቸው ዘንድ ወደድኩ ወረድኩ። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ደረሰ፣ ግብፃውያንም የሚያደርጉባቸውን ግፍ ደግሞ አየው አሁንም ና ወደ ግብፅ ንጉሥ ወደ ፈርዖን እልክሃለሁ፤ ሕዝቤን የእስራኤልንም ልጆች ከግብፅ ምድር ታወጣቸዋለ። ሙሴም እግዚአብሔርን ወደ ግብፅ ንጉሥ ወደ ፈርዖን ሄድ ዘንድ የእስራኤልንም ልጆች ከግብፅ ምድር አወጣ ዘንድ እኔ ማን ነኝ? አለው። እግዚአብሔርም ሙሴን ተናገረው እንዲህ ሲል፣ በእውነት እኔ ከአንተ ጋር እሆናለሁ እኔም እንደ ላኩ ይህ ለአንተ ምልክት ይሆንልሃል። ህዝቡን ከግብፅ ባወጣህ ጊዜ በዚህ ተራራ ላይ እግዚአብሔርን ታመልካላችኋለሁ። ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች እሄዳለሁ፣ የአባቶቻችሁ አምላክ ወደ እናንተ ላከኝ እላቸዋለሁ፣ ስሙስ ማን ነው ብለው ቢጠይቁኝ በጠየቁኝም ጊዜ ምን እላቸዋለሁ? አለው። እግዚአብሔርም ለሙሴ ነገረው እንዲህ ሲል ያለና የሚኖር እኔ ነኝ። እንዲህ ለእስራኤል ያለና የሚኖር ወደ እናንተ ላከኝ ተላቸዋለህ፣ አለው። ዳግመኛም እግዚአብሔር ሙሴን አለው፣ ለእስራኤል ልጆች እንዲህ ትላለ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለም ስሜ ነው፤ እስከ ልጅ ልጅ ድረስም መታሰቢያዬ ይህ ነው። ሂድ ሂድ፣ የእስራኤልንም ሽማግሌዎች ሰብስብ፣ እንዲህም እበላቸው የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር እንዲህ ሲል ተገለጠልኝ መጎብኘትን እገወኘኋችሁ በግብፅም የሚደረግባችሁን አየው። እንዲህም አልኩ ከግብፅ መከራ ወደ ከነዓናውያን፣ ወደ ቄጤውናውያን፣ ወደ አሞሬዋውያን፣ ወደ ፌርዜውናውያን፣ ወደ ጌርጌሶናውያን፣ ወደ ኤውናውያን፣ ወደ ኢያቡሴናውያን ሀገር ወተትና ማር ወደምታፈስ አገር አወጣችኋለሁ። እነርሱም ቃልህን ይሰማሉ። አንተና የእስራኤል ሽማግሌዎች ወደ ግብጽ ንጉሥ ትገባላችሁ። የዕብራውያን አምላክ እግዚአብሔር ጠርቶናል፣ አሁንም ለአምላካችን ለእግዚአብሔር እንሰዋ ዘንድ የሦስት ቀን መንገድ ወደ ምድረ በዳ እንሄዳለን ትሉታላችሁ። ነገር ግን በጽኑ እጅ ካልሆነ በቀር ትሄዱ ዘንድ የግብፅ ንጉሥ እንደማይፈቅድላችሁ እኔ አውቃለሁ። እኔም እጄን እዘረጋለሁ፣ በማደርግባቸውም ተአምራቴ ሁሉ ግብፅን እመታለሁ፤ ከዚያም በኋላ ይለቋችኋል። በግብፃውያንም ፊት ለዚህ ሕዝብ ሞገስን እሰጣለሁ። በምትሄዱም ጊዜ ባዶ እጃችሁን አትሄዱም፤ ነገር ግን እያንዳንዲቱ ሴት ከጎረቤቷ በቤቷ ምካለችው ሴት የብር ዕቃ የወርቅ ዕቃ ልብስም ትዋሳለች። በወንዶችና በሴቶች ልጆቻችሁ ላይም ታደርጉታላችሁ፣ ግብፃውያንንም ትበዘብዛላችሁ።